ጤና ይስጥልን ተመልካቾች እንደምንላቸዋል። ከኤንቢሲ ኢትዮጵያ ቴሌቪዥን የዕለተ ሰኞ ህዳር 22 ቀን ኤንቢሲ እኩለ ቀን ዜናችን ተጀምሯል። በቆይታችን በርካታ ሀገር ውስጥና ዓለም አቀፍ መረጃዎችን ትከታተላላችሁ። አብራችሁን ቆዩ። በቅድሚያም አርዕስተ ዜና፣ የኢትዮጵያን ብልጽግና ለማረጋገጥ እኩል መሮጥ አለብን አሉ ጠቅላይ ሚኒስትር አብይ አህመድ። በኦሮሚያ ክልል ደረጃ ሀያኛው የብሔሮችና ብሔረሰቦች ህዝቦች ቀን በዓል በቡሌ ሆራ እየተከበረ ነው። ከውጭ የአሜሪካዊ የውጭ ጉዳይ ሚኒስትር የሩሲያ ዩክሬን ጦርነት ለመቋጨት የተደረገው ውይይት ውጤታማ ቢሆንም ተጨማሪ ስራን ያሻላሉ። የሀገር ውስጥ አጫጭር መረጃዎችን በማስቀደም እንጀምራለን የአብስራ ሚሊዮን ከመለቀታ ስርጭት ባለሙያዎች ጋር በመሆን ዜናዎቹን ወደ እናንተ አደርሳለሁ አብራችሁን ቆዩ የኢትዮጵያን ብልጽግና ህልውና ለማረጋገጥ ሁላችንም በየዘርፋችን እኩል መሮጥ ይጠበቅብናል አሉ ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትሩ በመደመር መንግስት እይታ የዘርፎ ችምርታ በሚል መሪ ሀሳብ ለብልጽግና ፓርቲ ከፍተኛ አመራሮች ስልጠና ሰጥተዋል አንድ ሀገር ከሌሎቹ አላቀር የሚባለው በፖለቲካዊ በማህበራዊ ኢኮኖሚያዊ ና ቴክኖሎጂ መስፈሪያዎች ከፍ ካለው ሀገር ዝቅ ብሎ ሲገኝ ነው ብለዋል። የእድገት መገታት፣ ቀጣይነት ያለው እድገት አለመኖሩ፣ የፍጥነት መጓተት፣ የፖለቲካ ዙሪት፣ የኢኮኖሚ ስብራት፣ የኋላ ቀርነት መገለጫዎች ተደርገው እንደሚወሰዱ አብራርተዋል። ተቋማዊ ውድቀት፣ ባህላዊ ዝቅጠትና ኢኮኖሚያዊ ልሽቀት የኋላ ቀርነት መንስኤዎች መሆናቸውን አንስተዋል። በጊዜና በዘመን መቀደም የሚያስከትለው ጣጣ መንዘንጋት፣ መዘግየትና መንሸራተት ሲሉ አስገንዝበዋል። እየዘገየን በዘመን ስንቀደም ብዙ ጉዳዮች በእኛ እየተዘጉ ዘመን ሲለወጥ እኛ እዛው ቆመን እንቀራለን ብለዋል። ስለዚህ አካላዊ አጥር፣ ተቋማትና አጥር የባህላዊ አጥር የተሰኙ ሶስት የሀገር እድገት ከልካይ አጥሮችን ካልፈረሱ በስተቀር እንደ ሀገር፣ እንደ ክልል ብሎም እንደ ከተማ እድገት አይመጣም ሲሉ ጠቁመዋል። በመሆኑም የኢትዮጵያን ብልጽግና ህልውና ማረጋገጥ የምንፈልግ ከሆነ የኢትዮጵያን ብልጽግና መስራት ብሎም መሰረት መጣል ከፈለግን ሁላችንም እኩል መሮጥ ይኖርብናል ሲሉ በአጽንዖት ገልጸዋል። በኦሮሚያ ክልል ደረጃ ሀያኛው የብሔሮችና ብሔረሰቦች ህዝቦች ቀን በዓል በቡሌ ሆራ እየተከበረ ነው። በመርሃ ግብሩ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የጨፌ ኦሮሚያ አፈ ጉባኤ ሳዕድ አብዱራህማን፣ የክልሉ ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛና ሌሎች የፌዴራልና የክልል ስራ ኃላፊዎች ተገኝተዋል። በዓሉ የክልሉን ህዝብ ባህል፣ ማንነት፣ ትውፊት በሚያንጸባርቅ መልኩ ነው በድምቀት እየተከበረ የሚገኘው። በትላንትናው እለት በኦሮሚያ ክልል ሀያኛውን የብሔሮችና ብሔረሰቦች ህዝቦች ቀን በዓል አስመልክቶ በቡሌ ሆራ ዩኒቨርሲቲ የፓናል ውይይት ተካሂዷል። ሀያኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ከፊታችን ህዳር 25 ቀን 2018 ዓ.ም ጀምሮ ይከበራል። ይህንኑ መረጃ በኋላ ላይ በዝርዝር የምንመለከተው ይሆናል። የአፍሪካ ህብረት ያዘጋጀው የመጀመሪያው የዲጂታል ግብርና ኮንፈረንስ በህብረቱ ዋና መቀመጫ አዲስ አበባ ከዛሬ ጀምሮ ይካሄዳል። ኢኖቬሽን እና የዲጂታል መፍትሄዎች ጠንካራ አረንጓዴና በቴክኖሎጂ የታገዘ የግብርና ዘርፍ ግንባታ መጠቀም የአፍሪካ መጻይ ጊዜ ብሩህ ማድረግ የኮንፈረንሱ መሪ ሀሳብ ነው። የግብርና ምርታማነት ማነትን ማሳደግ፣ የዲጂታል ግብርና ኤክስቴንሽን አገልግሎት፣ የግብርና ቴክኖሎጂና ኢኖቬሽን፣ የገበያ ተደራሽነት፣ የእሴት ሰንሰለትን ማጠናከር፣ የግብርና ምርታማነትን ማነትን ከአየር ንብረት ለውጥ የማይበገር አቅም መገንባት ጋር ያስተሳሰረ አካሄድን መከተል፣ የግብርና ፖሊሲዎች የህግ ማዕቀፎች ትግበራ በኮንፈረንሱ የሚመከሩባቸው ያላቸው አጀንዳዎች ናቸው። ኮንፈረንሱ የእውቀት ሽግግርና ፖሊሲ ተኮር ውይይቶች የሚደረግበት ሲሆን ስኬታማ የሀገራት ግብርና ኢኒሽቲቮች ለተሳታፊዎች ይቀርባሉ። በአፍሪካ የዲጂታል ግብርና መፍትሄዎች ተደራሽነት የሚደግፉ ስትራቴጂዎች የመለየትና አጋርነቶችን የማጠናከር ከእውነቱ የሚጠበቅ አበይት ውጤት ነው። ኮንፈረንሱ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር 2024 ያጸደቀውን አህጉራዊ ዲጂታል ግብርና ስትራቴጂ ተፈጻሚነት የማሳደግ ጥረት አካል መሆኑን አመላክቷል። የግብርና ስትራቴጂ ከአጀንዳ 2063ና ከረዥም ጊዜ የአፍሪካ የልማት እቅድ ጋር የተጣጣመ መሆኑን ነው ህብረቱ የገለጸው። እስከ ህዳር 24 ቀን 2018 ዓ ም በሚቆየው በዚህ መድረክ የአፍሪካ ሀገራት የመንግስት ባለስልጣናትና ፖሊሲ አውጪዎች፣ የግብርና ተመራማሪዎችና ሳይንቲስቶች፣ የቴክኖሎጂ ባለሙያዎች፣ አርሶ አደሮችና የአርሶ አደር ተቋማት፣ የምርምር ተቋማት ባለሥልጣናት፣ ባለሀብቶችና የልማት አጋሮች፣ ሌሎችን ባለድርሻ አካላት ይሳተፋሉ። ባለፉት የለውጥ አመታት የኢንቨስትመንት ከባቢውን መቀየር ያስቻሉ በርካታ ስኬታማ ማሻሻያዎች መከናወናቸውን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር ዘለቀ ተመስገን እንዳሉት ባለፉት ሰባት ዓመታት የኢትዮጵያን የኢኮኖሚ አቅም ለማሳደግ የሀገር በቀል የኢኮኖሚ ማሻሻያ ተነድፎ አይነተ ብዙ ተግባራት እየተከናወኑ ነው። ሀገር በቀል የኢኮኖሚ ማሻሻያው የሚያተኩሩባቸው ዘርፎች አንዱ የኢትዮጵያን የኢንቨስትመንት ፍሰት በይበልጥ ማሳደግ መሆኑን አስረድተዋል። በዚህም የኢንቨስትመንት ምህዳሩ ለማሻሻል የተለያዩ ጥረቶች መደረጋቸውን ኮሚሽነሩ የገለጹት ከእነዚህ መካከል የህግ ማሻሻያ በማድረግ የኢንቨስትመንት ከባቢውን ከተገማችና ግልጽ ወደ ሆነ ኢንቨስትመንት አውድ ለመቀየር ያስቻሉ ከ120 በላይ የህግ ማሻሻያዎች ተደርገዋል ብለዋል። ማሻሻያዎቹን ተከትሎም ለበርካታ ዓመታት ለውጭ ባለሀብቶች ዝግ የነበሩ ሴክተሮችን ክፍት በማድረግ እንዲሳተፉበት ተደርጓል ነው ያሉት። በሌላ በኩል ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የምታደርገው ጥረት ተሳክቶ አባልነቷ ሲረጋገጥ የኢንቨስትመንት እንቅስቃሴውም በይበልጥ እንደሚያሳድገው አስገንዝበዋል። በተጨማሪም በቅርቡ ወደ ተግባር የገባው የአፍሪካ ነጻ የንግድ ቀጠና ለኢንቨስትመንት ፍሰቱ የጎላ ሚና እንዳለው አመላክተዋል። የኤንቢሲ ኩል ቀን ዜናችን ነው። በቀጥታ ስርጭት በመከታተል ላይ የምትገኙ ውድ ተመልካቾች፣ ከውጭ ምንጮች ወዳገኘናቸው አጫጭር ዜናዎች አለፍን። የአሜሪካ የውጭ ጉዳይ ሚኒስትር የሩሲያ ዩክራይን ጦርነትን ለመቋጨት የተደረገው ውይይት ውጤታማ ቢሆንም ተጨማሪ ስራን ያስፈልጋል አሉ። በዩክሬን አዲስ የብሔራዊ ጸጥታ ምክር ቤት ዋና ጸሐፊ የተመራው ልኡክ በአሜሪካ ፍሎሪዳ ውይይት ተካሂዷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በውይይቱ ላይ ተሳትፈዋል። ዊትኮፍ በዚሁ በትራምፕ የቀረበው የሰላም እቅድ ላይ ለመምከር በመጪዎቹ ሳምንታት ወደ ዩክሬን ያቀናሉ ተብሎም ይጠበቃል። ባለስልጣናቱ በዋነኝነት በዶናልድ ትራምፕ በቀረበው ባለ 28 ነጥብ የሰላም እቅድ ላይ ውይይት ሲያደርጉ መቆየታቸው ይታወሳል። የሰላም እቅዱ ለሩሲያ ያደላ ነው በማለት ዩክሬንና የአውሮፓ ህብረትን ያስቆጣ ነበረ። ዩክሬን ጦርነቱን ስለምታቆምበት መንገድ ብቻ አይደለም ሉዓላዊነቷን የረዥም ዓመታት ብልጽግናና ጉዞዋን የምታረጋግጥበት መንገዶች ላይ ተወያይተናል። ያም ሆኖ ግን ተጨማሪ የቤት ስራዎች አሉብን ብለዋል ማርኮ ሮቢዮ። የዩክራይን አዲሱ ተደራዳሪ ልኡክ መሪ ሩስተም ኢስሮሜድቮቭ ከውይይቱ በኋላ አሜሪካ ተደምጣናለች፣ ትፈልገናለች፣ ከጎናችን እናትም ብለዋል። ዘገባው የቢቢሲ ነው። በኤዥያ በተከሰተው ጎርፍ ና የመሬት መንሸራ ተሳቢያ ህይወታቸውን ያጡ ሰዎች ቁጥር ወደ አንድ ሺህ ተቃረበ አውዳሚ አደጋና ጎርፍ በስሪላንካ ማሌዥያ ታይላንድ ና ኢንዶኔዥያ የበርካቶችን ህይወት እያስቀጠፈም ነው ተብሏል በስሪላንካ 340 በደቡባዊ ታይላንድ 176 እንዲሁም በኢንዶኔዥያ 442 ሰዎች ህይወታቸው ተቀጥፏል። በኢንዶኔዥያ ሶስት ግዛቶች በሰሜናዊ ሱማትራ አካባቢ 402 ሰዎች ደብዛቸው ሲጠፋ፣ በስሪላንካም 228 ሰዎች የገቡበት አልታወቀም አሊያም ጠፍተዋል ተብሏል። ሀገራቱ የአደጋውን ሰለባዎች ለመታደግ ጦራቸውን ማሰማራታቸውን አሳውቀዋል። የኢንዶኔዥያ ፕሬዚዳንት ፕራቦብ ሱቢናቶ አስከፊው ጊዜ አልፏል፣ የሚል ተስፋቸውንም አስቀምጠዋል። አደጋው የደረሰበት አካባቢም ፕሬዝዳንቱን ጎብኝተዋል። በፊሊፒንስና ታይላንድም አደጋው መድረሱ የሚዘነጋ አይደለም። ዘገባው የቢቢሲና አልጀዚራ ነው። ቬንዙዌላ የነዳጅ አምራች አባል ሀገራት ከአሜሪካ ዛቻና ስጋት እንዲታደጓት ጥሪ ያቀረበች። ፕሬዝዳንት ኒኮላስ ማድሮ የነዳጅ አምራች አባል ሀገራት ወይም ኦፔክ የነዳጅ ማጣሪያዎችን እንዲታደጉላቸው ጠይቀዋል። ይህም ውጥረቱን ዓለም አቀፋዊ ይዘት እንዲኖረው የሚያደርግ ነው ተብሏል። ከአሜሪካና ከፕሬዚዳንቷ ዶናልድ ትራምፕ ህገወጥ እንቅስቃሴ ሊታደጉን ይገባዋል ብለዋል ፕሬዚዳንቱ። ፕሬዚዳንት ማዱሮ ለአባላት ሀገራት በላኩት ደብዳቤ ዋሽንግተን በዓለም ላይ ግዙፉ ነው ያሉትን የነዳጅ ማከማቻ የመያዝ አካሄድ ውስጥ ናት በሚልም ወቅሰዋል። የቬንዙዌላ መንግስት ህገወጥ አደንዛዥ ዕፅ ዝውውር ላይ በመሳተፍ ካሪቢያንና አካባቢዋን ጫና ውስጥ እያስገባ ነው በሚል ዶናልድ ትራምፕ ከሰዋል። በፓሲፊክ ውቅያኖስ በካሪቢያን አካባቢ አሜሪካ ጦሯ ማንቀሳቀሷን መጀመሯን የካስክራስ መንግስትን ስጋት ውስጥ ከጥቷል። የማድሮ መንግስት ከስልጣን የማንሳት አካሄድ ነው በሚል ስጋት ውስጥም ተጋርጦባቸዋል። ኦፔክ ና ግዙፉ የኦፔክ ፕላስ አባል የአሜሪካን እንቅስቃሴ እንዲታደጉ ጥሪ ቢያቀርቡም በዋሽንግተን በኩል ያለው ግፊት እየበረታ መጥተዋል። ዘገባው የአልጀዚራ ነው። ኤንቢሲኩ ለቀን ዜናችን በቀጥታ ስርጭት ወደ እናንተ መድረሱን ቀጥሏል። ውድ ተመልካቾች በዝርዝር ወደምንመለከተው የሀገር ውስጥ ጉዳይ ተሻገርን። በኦሮሚያ ክልል ደረጃ ሀያኛው የብሔሮች ና ብሔረሰቦች ህዝቦች ቀን በዓል በቡሌ ሆራ እየተከበረ ይገኛል። በዚሁ ክብረ በዓል ላይ ባልደረባችን አብስራ ብርሃኑ ተገኝታ ተከታዩን ዘገባ አዘጋጅታልናለች። አመሰግናለሁ። እንደምን ዋላችኋል ተመልካቾች። ሀያኛው የብሔር ብሄረሰቦችና ህዝቦች በዓል በክልል ደረጃ በዚህ በምዕራብ ጉጂ ዞን ኮራ ከተማ እንደ ኦሮሚያ ያለው ማለት ነው። በደማቅ ሁኔታ ተከብሯል። በበዓሉ ላይ እንግዲህ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርን ጨምሮ የኦሮሚያ አፈ ጉባኤ፣ የአማራ፣ የሲዳማ፣ የሀረሪ እንዲሁም ደግሞ የደቡብ ኢትዮጵያ እንዲሁም የሁለቱ ከተማ አስተዳደሮች የድሬዳዋና የአዲስ አበባ አፈ ጉባኤዎች በዚህ በዓል ላይ ተገኝተዋል። በተጨማሪም የፌዴራልና የክልል የስራ ኃላፊዎች አባገዳዎች፣ ሀደ ሲንቄዎች እንዲሁም የማህበረሰብ ተወካዮች በበዓሉ ላይ ተገኝተው በዓሉን በደማቅ ሁኔታ አክብረውታል። በበዓሉ ላይ እንግዲህ ተገኝተው መልእክት ያስተላለፉት የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር የፌዴሬሽን ምክር ቤቱ ባለፉት አመታት አንድነትና አብሮነትን ለማጠናከር የተለያዩ ስራዎችን ሲሰራ መቆየቱን በመግለጽ ይህም እንግዲህ ተጨባጭ ውጤት ማምጣቱን ገልጸዋል። የብሔር ብሔረሰቦች በዓል ላለፉት ዓመታት ለ19ኛ ጊዜ ተከብሯል። ይህም እንግዲህ ብሔር ብሔረሰቦች አንድነታቸውን እንዲያጠናክሩ፣ አብሮነታቸውን እንዲያጎለብቱ ትልቅ አስተዋጽኦ እንደነበረውን የገለጹት የብሔር ብሔረሰቦች ቀን መከበር ለፍትህ፣ ለነጻነትና ለዲሞክራሲ መከበር እንዲሁም ለህገ መንግስት መመስረት ትልቅ መሰረት የሚጥል ነው ብለዋል። እለቱ ብሔር ብሔረሰቦች ባህላቸውን፣ ትውፊታቸውን፣ ስርዓታቸውን በአደባባይ በመውጣት የሚያሳዩበት እንዲሁም ደግሞ ለአለም ህዝብ በሙሉ ተደራሽ የሚሆኑበት ነው ብለዋል። ይህም እንግዲህ ባህልን ከማጠናከር ባህልን ለዓለም ህዝብ ከማሳወቅ አንጻር ትልቅ አስተዋጽኦ እንዳለው ነው የገለጹት። ከዚህም በተጨማሪ እንግዲህ ይህንን ለመመልከት በርካታ ቱሪስቶች እንደሚመጡና ና የቱሪስት መስህብ እየሆነ መምጣቱ ና አፈ ጉባኤው የተናገሩት ማለት ነው። በተጨማሪም እንግዲህ ሰላሙና አንድነቱ ያልተከበረ ሀገር ነጻነቱን ና ሉዓላዊነቱን የውስጥ እድገቱን ማስከበር ስለማይችል ሁሉም ለሰላምና ለአንድነት ዘብ ሊቆም እንደሚገባ ተናግረዋል። በተጨማሪም ይህ ሀያኛው የብሄር ብሄረሰቦችና ህዝቦች በዓል የሚከበረው በብሄር ብሄረሰቦችና ህዝቦች አንድነት እውን የሆነውን ታላቁ የኢትዮጵያ ህዳሴ ግድብ እውን የሆነበት ጊዜ ከመሆኑም በላይ ሀገራዊ ትልልቅ ፕሮጀክቶች የተፈጥሮ ጋዝን ጨምሮ ማለት ነው፣ ሌሎች ፕሮጀክቶች የተጀመሩበት ጊዜ በመሆኑ ልዩ ያደርገዋል ነው የተባለው። ለዚህም እንግዲህ ማህበረሰቡ ሌሎች ፕሮጀክቶችን ከግብ ለማድረስ በአንድነት እንዲቆም ጥሪ ቀርቧል። በተጨማሪም ደግሞ የሀገር ሉዓላዊነት ጥያቄ ነው የተባለው የቀይ ባህር ጉዳይን ለማሳካት መንግስት ትኩረት እንደሰጠውና ሁሉም ማህበረሰብ ከጎኑ ሊቆም እንደሚገባ ነው ጥሪ የቀረበው። እንግዲህ በዓሉ በደመቀ ሁኔታ በዚህ በቡሌ ሆራ ከተማ ተከብሯል። በባህል ልብሶቻቸው አምረው በ በባህላዊ ጭፈራና ሙዚቃዎቻቸው ታጅበው እንግዲህ በዓሉን በደማቅ ሁኔታ አክብረውት ውለዋል። ለአሁን ያስኩት መረጃ ይሄንን ይመስላል። በማታው የዜና አወጃ ሰዓታችን ደግሞ ከስፍራው ተጨማሪ መረጃዎችን የምናደርሳችሁ ይሆናል። በአፍሪካ ከፍተኛ የትምህርት ተቋማት ባለፉት አራት ዓመታት ከነበሩበት 1300 ገደማ ወደ 2300 ከፍ ማለት ችሏል። ይህም በአህጉሪቱ እየተስፋፋ የመጣውን የከፍተኛ ትምህርት ተቋማት ዘርፍ አንጸባራቂ የመሆኑን የዘርፉ ባለሙያዎች ያስረዳሉ። የሚሰጡትን የትምህርት ጥራትም ቢሆን በዓለም አቀፍ ደረጃ የሚመጡ ደረጃዎች ላይ መሻሻሎችን ቢያሳይም በአህጉሪቱ ላይ ያሉ እያበረከቱ ያለው አስተዋጽኦ መሻሻል እንደሚገባው ተመላክቷል። አክረምዱያ ተጨማሪ አለው በአውሮፓውያኖቹ 2023 በወጣ ጥናት በአህጉር አፍሪካ ከ2300 በላይ የከፍተኛ የትምህርት ተቋማት እንደሚገኙ ያመላክታል በአህጉሪቱ ያሉ የከፍተኛ የትምህርት ተቋማት ቁጥር በ2020 ከ1300 የማይዘል የነበረ ሲሆን ባለፉት ሶስት ና አራት አመታት ከፍተኛ ጭማሪን አሳይቷል በአፍሪካ የከፍተኛ የትምህርት ተቋማት ቁጥር መጨመር በአህጉሪቱ እየተስፋፋ የመጣውን የከፍተኛ ትምህርት ዘርፍ አንጸባራቂ መሆኑን የዘርፉ ተንታኞች ይናገራሉ የተቋማቱ ቁጥር መጨመር እንዳለ ሆኖ የሚከተሉት ስርዓተ ትምህርት ከምዕራባውያን የተቀዳ ሆኖ በመቆየቱ በአህጉሪቱ ኢኮኖሚያዊ፣ ፖለቲካዊ ብሎም ማህበራዊ ለውጦች ላይ እምብዛም አስተዋጽኦ ማድረግ ሳይችሉ ቆይተዋል። አሁን አሁን በዩኒቨርሲቲዎች አካባቢ መነቃቃትና ለሀገራዊ ችግሮች ሀገር በቀል መፍትሄ ለመስጠት የሚያስችሉ ጥረቶች መስተዋል መጀመራቸውን አስተያየት ሰጪዎች ይናገራሉ። አንዱ በስርዓተ ትምህርት ቢሆን ያለው ባህል አብዛኛው የዌስተርን የምራቡን አለም ትምህርት ወስደው ነው ሲሰራ የነበረው። አፍሪካ እየሄደች ያለችበት ራሷን ችላ ለመቆም ነጻነት፣ ኢኮኖሚክ ፍሪደም ፖለቲካል ፍሪደሟን ለማግኘት እየሄደች ባለችበት ጥረት አዲስ አበባ ዩኒቨርሲቲ፣ ሌሎች የአፍሪካ ዩኒቨርሲቲዎችም እየሰሩ ነው ያሉት ፖሊሲዎችን በመቅረጽ ሀገሪቷ የትኛውም ኢትዮጵያም ትሆን አፍሪካ ላይ ያሉ የትኛውም ሀገሮች ይሁን ህጎች ሲያወጡ የመንገድ ፖሊሲ ሊሆን ይችላል ኢትዮጵያ ውስጥ ያለው ግሬት ሬኔሳንስ ዳሞን ግድባችንን ሊሆን ይችላል እነዚህ ላይ የሚወጡ ፖሊሲዎችም ቴክኒካል የሆኑ ነገሮችም የሚያግዘው ዩኒቨርስቲዎች ላይ ያሉ ሰዎች ናቸው። ያለን ሮል በጣም ከፍተኛ ነው። የአፍሪካን ላይ ያለውን ሰስቴናብል ዴቨሎፕመንት በማምጣት አንጻር ግን ያለንን ሮል እናሳየዋለን ወይ በደንብ እናወጠዋለን የሚለው ነገር ነው ጥያቄ ምልክት ላይ የሚገባው። በየአመቱ የከፍተኛ የትምህርት ተቋማት ደረጃን በሚያወጡ ድርጅቶች የአፍሪካ ዩኒቨርሲቲዎች አስደናቂ የሚባል እድገትን አሳይተዋል። ይህም በ71 ዓመታት ውስጥ ከ17 የአፍሪካ ሀገራት የተወጣጡ 97 ዩኒቨርሲቲዎች በዓለም አቀፍ ደረጃ ካሉት ምርጥ ዩኒቨርሲቲዎች ውስጥ አስሮቹ ከፍተኛ 500 ደረጃ ውስጥ ለመጀመሪያ ጊዜ መግባት ችለዋል። በአለም አቀፍ የከፍተኛ የትምህርት ተቋማት ደረጃ መሰረት መሻሻሎችን ካሳዩ ተቋማት መካከል የአዲስ አበባ ዩኒቨርሲቲ ይገኝበታል። ዩኒቨርሲቲው በአፍሪካም ሆነ በአለም አቀፍ ደረጃ ተወዳዳሪ ለማድረግ የሚያስችሉ የተለያዩ ተግባራት እየተከናወኑ መሆናቸውን በዩኒቨርሲቲው የአካዳሚክ ምክትል ፕሬዚዳንቱ ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። የአዲስ አበባ ዩኒቨርሲቲ አሁን በአፍሪካ በተለይ በምስራቅ አፍሪካ ደረጃ ስናይ ከአስር በታች ነው። ከሌሎቹ ጋርም ሲነጻጸር ይሄ አበረታች ነው። ከፍተኛ የጥናትና ምርምር ውጤቶችን ጋር ነው። አሁን ትልቁ ውድድር በሌሎችም ፕሮግራሞች በተለይ ጠንካራ የትምህርት ፕሮግራሞችን በመንደፍ እና ብቃት ያላቸውን ዜጎች በማውጣቱ በኩልም ተወዳዳሪ የሆነው የስርዓተ ትምህርቱን በማሻሻል የትምህርት አሰጣጡ ሁኔታ ተግባር ተኮር እና በችግር ፈቺ ፕሮግራሞች ዙሪያ ላይ ለመስራት ጥረት እያደረገ ያለ ነው። የከፍተኛ የትምህርት ተቋማት ሚናቸውን ይበልጥ ለማሳደግ ከተለያዩ ዓለም አቀፍና አህጉር አቀፍ በዘርፉ ከተሰማሩ ተቋማት ጋር በትብብር መስራት ወሳኝ ጉዳይ ነው። ይህንንም ከግምት ውስጥ በማስገባት የአዲስ አበባ ዩኒቨርሲቲ ከተለያዩ ተቋማት ጋር የመግባቢያ ስምምነቶችን በመፈረም በጋራ ለመስራት እንቅስቃሴ እያደረገ እንደሚገኝ ተጠቁሟል። በአፍሪካም በዓለም በዓለምም እንግዲህ ግንባር ቀደም ወይንም ደግሞ ተወዳዳሪ ተፎካካሪ የሆነ ዩኒቨርሲቲ ለመሆኑ አቅዶ የተነሳው ምክንያቱም በሀገር ውስጥ የመጀመሪያው ፈርቀዳጅ ዩኒቨርሲቲ ስለሆነ ለሌሎች ዩኒቨርሲቲዎች እንደ ትልቅ ግብዓት ወይም ደግሞ እንደ ትልቅ የካፓሲቲ ቢልዲንግ ሆኖ ነው የተነሳው። ስለዚህ በተለይ ደግሞ አቻ ከሆኑና ወይም ደግሞ ተቀራራቢ እድሜ ካላቸው ከአፍሪካና ከአለም ዩኒቨርሲቲዎች ይልቆ ለማውጣት ወይንም ደግሞ በጋራ በሳይንስ እና ኢኖቬሽን የራሱን አሻራ ለማበርከት እየሰራ ነው። ዩኒቨርሲቲ ኢንተርናሽናላይዜሽን የሚል ፖሊሲ ያለው ወይም ደግሞ ዓለም አቀፍነት ማሳደግ የሚል ፖሊሲ ያለው ሰው በዛ በኢንተርናሽናላይዜሽን ፖሊሲው ተደግፎ ከአፍሪካም ከአውሮፓም ከዓለም ካሉ ዩኒቨርሲቲዎች ጋር በትብብር ለመስራት ሰፊ ስራዎችን እየተንቀሳቀሰ ይገኛል። የአዲስ አበባ ዩኒቨርሲቲ የተመሰረተበትን ሰባ አምስተኛ ዓመት ክብረ በዓል በተለያዩ መርሃ ግብሮች እያከበረ ይገኛል። ኤንቢሲ ዜናችን ቀጥሏል። ተመልካቾች በዝርዝር ወደምንመለከተው አለም አቀፍ ጉዳይ አለፍን። ሀገራት የዓለም ግዙፍ መድረኮችን ሲያስተናግዱ ዲፕሎማሲያዊ ጥንካሬያቸውን ጭምር የሚያሳዩበት ነው ተባለ። የአየር ንብረት ለውጥ ጉባኤዎች ኮፕን ማስተናገድ ደግሞ ለምድር ሕልውና ትኩረት የሰጠ መሆኑ ስትራቴጂካዊ አሸናፊዎች እንዲሆኑም ያደርጋቸዋል። በብላይም ብራዚል በተደረገው የኮፕ 30 ጉባኤ ይህንኑ የሚያረጋግጥ ሆኗል። ኢትዮጵያ ኮፕ 32ን በ2027 ለማስተናገድ መመረጧ አጀንዳዎቿን በአለም አቀፍ መድረክ ላይ ማንጸባረቅ እንደምትችልም ማሳያ ነው ተብሏል። ቢኒያም ካሴ የአንድ ሀገር የፖለቲካ ቁመናና መሰረት በአለም አቀፍ መድረኮች ላይ ተጽዕኖ መፍጠር ከሚችልባቸው መንገዶች መካከል ግዙፍ ጉባኤዎችን ማስተናገድ እንዲሁም በአለም አቀፉ ማህበረሰብ እነሱ የችሉበት እውቅና ያሰጠው እንደሆነ ይነገራል። ግዙፍ ለአለም በጎ ውሳኔዎችን ማሳለፍ የሚያስችል አጀንዳ ቀርጾ በሀሳቡ ላይ የምክክር ጠረጴዛ ማዘጋጀትን ብቻ ሳይሆን ቀጠናዊና አለም አቀፋዊ ግድድርን ተሻግሮ መመረጥንም ይሻል። አለም በወታደራዊ ሳይንሱ፣ በኢኮኖሚ አንዱ ሌላውን ጥሶ በመሄድ ሽኩቻም በዲፕሎማሲው አንዱን ረግጦ ራስን ጥምረት ፈጥሮ መሻገር በሚፈልግ የፖለቲካ ቅኝት ውስጥ ከገባች ሰንበት በት ብሏል። የፖለቲካ ተንታኞችም በዚህ ልቅ ጉዳዩን ይረዱታል። የመንግስታቱ ድርጅት ቁልፍና በአለም መልካም ውሳኔ የሚተላለፍበትን እንዲሁም ምድራችንን እንዴትና በምን አኳን ተደጋት ግዙፍ ጉባኤዎችን ማስተናገድ ደግሞ ተጨማሪ ዲፕሎማሲያዊ ተጽዕኖ ፈጣሪነትንና የረጋ ዲፕሎማሲ ባህሪን የሚያሳይ ነው። አለምን የማከም ጉባኤዎች በዚህ ግንዛቤ ውስጥ መታየት እንዳለባቸው የምድር ተቆርቋሪዎች ይሟገታሉ ከአየር ንብረት ለውጥ ጋር በተገናኘ ማለት ነው። ቻይና በምድር ላይ እጅግ ከፍተኛውን የካርቦን ዳይኦክሳይድ ልቀት አሊያም ወደ ከባቢ አየር በማስገባት ቁጥር አንድ፣ አሜሪካ ቁጥር ሁለት፣ ህንድ ደግሞ በካርቦን ዳይኦክሳይድ ልቀቷ ሶስተኛ ደረጃ ቦታን በመያዝ ተፈጥሮን እየታገሏት ባሉበት ሰዓት ለመፍትሄን ስራ ስብሰባ አለም እንደሚያሻት በግልጽ ተቀምጧል። ለዚህም ነው የኮፕ ጉባኤዎች ወሳኝ ናቸው የሚባሉት። ሩሲያና ጃፓንም በዚህ ረገድ ስማቸው ከግንባር ቀደሞቹ መካከል ይገኛል። የአየር ብክለትን ከማስከተላቸውን ባሻገር የምድራችን የመተንፈሻ ሳንባ ነው የሚባለውን ግዙፉን ደን አማዞንን እስከ መፈታትን የደረሰ ከተፈጥሮ ጋር ያልተግባባ ሂደትም ውስጥ እንደሆኑ እነዚህ ሀገራት ይነገራል። ይህ ሁሉ ባለበት ቱጃሮቹ በአየር ንብረት ለውጥ ዙሪያ አሉታዊ አስተዋጽኦ ሲኖራቸው ድሀው የአፍሪካና ና የዥያ ቀጠናዎች ህዝቡ ባልበላበት የቅጣት ዋጋ ይከፍላል። ለዚህ ደግሞ ብርቱ በአየር ንብረት ለውጥ ዙሪያ መስራት የሚችል አገር ያሻልና የመንግስታቱ ድርጅት ከዓመታዊ ሪፖርቱ ባሻገር በጉዳዩ ላይ የንምከር መድረክም እንደሚያስፈልገው በግልጽ ተቀምጠዋል። የኮፕ ጉባኤዎች እንደ በጎ ማሳያ የሚወሰዱ ናቸው። የመንግስታቱ ድርጅት በአየር ንብረት ለውጥ ዙሪያ የአሰራር ማዕቀፍ ስምምነት በዚህ ረገድ ትልቁን ሚና መጫወት ከጀመረ ከሶስት አስርተ ዓመታት ተሻግሯል። ይህ ማለት ዩናይትድ ኔሽንስ ፍሬምወርክ ኮንቬንሽን ኦን ክላይሜት ቼንጅ ዩኤንኤፍሲሲሲ የሚሉት ማለት ነው። ዩኤንኤፍሲሲሲ የአየር ንብረት ለውጥን ለመከላከልና አደጋውን ለመጠበቅ የሚያግዝ ሲሆን፣ ኮንፈረንስ ኦፍ ደ ፓርቲስ ደግሞ አመታዊ ጉባኤው ነው። ኮፕ ውሳኔ የሚተላለፍበት በየአመቱ አገራት ብርቱ ትግል ክፍል አድርገው ለማዘጋጀት የሚመረጡበት ነው። ለዚህ ደግሞ በርካቶች በተለያየ የፖለቲካ ግንዛቤ ውስጥ ማለፍ እንዳለባቸው አሊያም ለአየር ንብረት ለውጥ ጉዳይ ተጽዕኖ ፈጣሪ ሆነው ብቅ ማለት እንደሚጠበቅባቸው ያስቀምጣል። በአየር ንብረት ለውጥ ዙሪያ የአሰራር ማዕቀፍ ስምምነቱ ዩኤንኤፍሲሲሲ ምስረታው በፈረንጆቹ 1992 በሪዮ ዲ ጄኔሪዮ በምድር ጉባኤ እርስ ሰሚት ላይ እንደነበር ይታወሳል። በ1994 ወደ ስራ የገባው ዩኤንኤፍሲሲሲ መቀመጫውን ጄኔቫ ስዊትዘርላንድ መጀመ መሪያ ቢያደርገም በ1996 ወደ ቦን ጀርመን አዙሯል። በርካታ ስራዎችን እየሰራ አሁን ላይ ቢደርስም አለምን መታደግ የሚያስችል አቅም አልፈጠረም በሚል ይተቻል። በአሁኑ ሰዓት ጉባኤውን ማስተናገድ ብቻ ትልቅ የፖለቲካና አየር ንብረታዊ ግንዛቤን የሚጠይቅ በመሆኑ ርብርቡ ፖለቲካዊ እስከ መሆን ደርሷል። በዩኤንኤፍሲሲሲ ውስጥ ታዲያ መደበኛው ኮፕ ጉባኤ በየአመቱ የሚደረግ ሲሆን አዘጋጅ አገራት የሚመረጡባቸው መንገዶችም የአገራቱን ዲፕሎማሲያዊ ታማኒነትና የማድረግ መቻል አቅምን ታሳቢ ያደረገ እየሆነ መጥተዋል። የመንግስታቱ ድርጅት ጠቅላላ ጉባኤን አውሮፓ ህብረትን፣ የመንግስታቱ ድርጅት 193ቱን አባላት በጥቅሉ ፍልስጤምንና ሌሎች ወገኖችን ያካተተው ስምምነቱ በጥቅሉ 198 አባላት እንዳሉት በግልጽ ተቀምጧል። ለዚህም ነው የአባላቱን ጉባኤ ካፕ ማዘጋጀት ከምድር ህልውና በላይ የጂኦ ስትራቴጂክ ጉዳዮች አሸናፊነትን ጭምር የሚያስረግጥ ነው የሚባለው። በኢኮኖሚ ግዙፏን በነዳጅ ሀብቷ የማትታማውን የኢኮኖሚ ግንባር ቀ ቀደማን ከአፍሪካ ናይጀሪያን በዲፕሎማሲያዊ መንገድና አሁናዊ አስተዋጽኦችን ታሳቢ ያደረገ የኮፕን ማዘጋጀት እድል ኢትዮጵያ በ2027 ማለትም ኮፕ 32ን ለማዘጋጀት መመረጧም ስትራቴጂካዊ አሸናፊነቷን የሚያጎላ እንደሆነ በግልጽ ተቀምጧል። ግን ደግሞ ይህ ፖለቲካዊን ብቻ ሳይሆን ዓለምን የመታደግ በመሆኑ ኢትዮጵያ ለዓለም የፖለቲካ ስርዓትና አዲሱ የዓለም ስርዓት ግንባታ ትልቅ ሚና እንዳላት የሚጠቁም ያደርገዋል። ኮፕን ማስተናገድ ለጉባኤው አላማ የተስማ ማን አካባቢ ከመፍጠር አንስቶ መሰረተ ልማትን ማደራጀት የሚጠይቅ በመሆኑ ይህን እድል ለማግኘት አገራት የማይፈነቅሉት ድንጋይ የላቸውም። የኢትዮጵያና የናይጄሪያ የኮብ ሰላሳ ሁለት የናዘጋጅ ፉክክርን እንኳን መውሰድ በቂ ነው ተብሏል። በቱርክና በአውስትሬሊያ መካከል የኮብ ሰላሳ አንድን ጉባኤ እናስተናግድ ውዝግብ መካሰስ በማሳያነት ቢወሰድ ጉዳዩ ከአየር ንብረት ለውጥ ባሻገር መሆኑን የአደባባይ ሀቅ ያደርገዋል። ምንም እንኳን ቱርክ አውስትሬሊያን አሸንፋ አስተናጋጅ ለመሆን ብትበቃም ካምቤራና አንካራ ባይስማሙ በዋና መቀመጫው ቦን ጀርመን ኮፕ 31 እንዲደረግ ግዴታው ነበር። ለዚህም ነው ፖለቲካዊ አሸናፊነት ጭምር ነው የሚባልለት ግዙፉን ጉባኤ ማዘጋጀት። ኮፕ አንድ በሚል በ1995 በፈረንጆቹ አቆጣጠር በጀርመን በርሊን የተጀመረው የአየር ንብረት ለውጥ ጉባኤ ኮፕ 2 26፣ ዩናይትድ ኪንግደም ግላስጎው፣ ኮፕ 27 ግብጽ ሻርሜል ሼክ፣ 28 ዱባይ ዩናይትድ አረምሬት፣ 29 ባኩ አዘርባጃን፣ ብለም ብራዚል የአሁኑ አመት ኮፕ 30 እያለ ኮፕ 31 ቱርክ ላይ ተሻግሮ ኮፕ ሰላሳ ሁለት ኢትዮጵያ ላይ አፍሪካ ቀንድ ደርሷል። ይህ ደግሞ ፖለቲካዊ አንደምታው በቀላሉ የሚታይ እንዳልሆነ የፖለቲካ ተንታኞች ያስቀምጣሉ የኮፕ ጉባኤን ማዘጋጀት አንድ አገር አለም አቀፍ አጀንዳን በመቅረጽ ና ለገቢራዊነቱ በመስራት ያለውን አቅም የሚያሳይበት ከመሆኑም ውጪ አለም አቀፋዊ ተሰሚነቱንም ይጨምርለታል አዘጋጅ ሀገር በሚገኝበት ቀጠና ና በጥቅሉ ባለም መድረክ ላይ ዲፕሎማሲያዊ ጡንቻውን የሚያሳይበትም ነው ያው ባይሆን ኖሮ ቱርክና ከአውስትራሊያ ከኮፕ 31 ለማዘጋጀት እስከ መጨረሻው ባልተካሰሱ በአሁኑ ሰዓት ማለትም ከሁለት ዓመታት በኋላ የአፍሪካ ቀንዷ ኢትዮጵያ ለማስተናገድ ዲፕሎማሲያዊ ባለድል መሆኗ ይህኑ ታሳቢ የሚያደርግ ነው በሚል የአፍሪካ ሕብረት ኮሚሽን ሊቀመንበር ሳይቀሩ መስክረዋል። አፍሪካ በዓለም አቀፍ የአየር ንብረት ለውጥ ዲፕሎማሲ ላይ መጉላቷንም የሚያሳይ ሆኗል። የዘርፉ ባለሙያዎችም ስትራቴጂክ ሪካግኔሽን፣ ስልታዊ እውቅና ለአጉሪቱ በሚል ስም እየሰጡት ይገኛል። በእርግጥም ቀጠናዊ ኃላፊነትን በመወጣት ለአፍሪካ ሰንዳዊ ትስስር በመትካት በእድሜ ጠገብ ዲፕሎማሲዋ የህዳሴው ግድብ የአየር ንብረትን ግንዛቤ ይዞ መጠናቀቅ የአፍሪካ የአየር ንብረት ጉባኤን ማስተናገድና በግዙፍ የፕላኔቷ አጀንዳዎች ላይ እንደ ብርቷ ኢትዮጵያ ይህን ማሰካቷ ዘመኑን የመጠነ መንገድ ውስጥ መሆኑን በአግባብ ያሳይላታል ተብሏል። ዓለም አቀፍ መገናኛ ብዙኃን የኢትዮጵያን ጉዳይ ከኮብ ሰላሳ ሁለት ጋር በተለያየ አቅጣጫ የሚመለከቱትም ከዚህ አንጻር እንደሆነ በይፋ ተቀምጧል። ኢትዮጵያ ይህን እድል ስታገኝ ከሳራ በታች ካሉ አገራት ከ16 ዓመታት በኋላ በኋላ የመጀመሪያው ያደርጋታል። አፍሪካውያን ይህን እድል ሲያገኙ ኢትዮጵያ የመጀመሪያው አባት ሆነም። በአሁኑ ሰዓት መመረጥ ግን ከዲፕሎማሲ ባሻገር የሀገር መሰረትና ዓለም አቀፍ ተቀባይነትን ካልተያዘ በስተቀር የሚሆን አልነበርም ተብሏል። ይህ ማለት ፖለቲካዊ ሂደቱ የዛሬ ሶስት ዓመት የነበረው አሁን ላይ እጅጉን ተቀይሯል ነው ጉዳዩ። የዛሬ ሶስት ዓመት ካውፑን ማስተናገድ ይቀላል፣ አሁን ግን ከባድ ሆኗል ወይም ደግሞ የሁለት ሺህ ሀያ ሰባቱ በቀላሉ የሚታይ አይደለም ነው ጉዳዩ። ምክንያቱም የዓለማችን ካ በመለዋወጡ ተብሏል። በርካታ ሀገራት አሁን ላይ እናስተናግድ ጥያቄ የሚያቀርቡበትና ሁለንተናዊ አቅምን የሚያሳዩበት እየሆነ በመምጣቱ ጉዳዩ ከትላንቱ ዛሬ የተለየ መሆኑን መረዳት እንደሚያሻም ተንታኞች ያስቀምጣሉ። በሁለት በተከታታይ ዚምባብዌ፣ ኬንያ፣ ደቡብ አፍሪካና ግብጽ አስተናግደዋል። በአሁኑ ሰዓት ኮፕን ማስተናገድ ደግሞ ለአፍሪካ ዓለም አቀፍ ዲፕሎማሲ ምልክታዊና ስልታዊ አሸናፊነትን የሚያስረግጥ ነው ተብሎለታል። ከም ምድርን እንታደጋታለን ተነስቶ ብዙ ጉዳዮችን እየጨመረ ጂኦ ፖለቲካዊ አንደምታውን እያጎላ የመጣው የኮፕ ጉባኤ በአሜሪካ ፖለቲካ ውስጥ ገብቶ የፕሬዝደንቶች የምርጫ ቅስቀሳ መለኪያም እየሆነ መጥተዋል። ለዚህም ነው የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ኢትዮጵያ ይገባታል በሚል ያሞካሹት የዚህን ጉባኤ ማዘጋጀት እንደ ፓሪሱ የአንድ ነጥብ አምስት ዲግሪ ሴልሺየስ ከቅድመ ኢንዱስትሪ ዘመን በፊት ሙቀትን ማስቀመጥ ባሻገር ፖለቲካዊ ስራዎችን ጎን ለጎን ለማስካሄድ ሆነኛ አጋጣሚ ጭምር በመሆኑ አገራት እድሉ ይሰጣኝ ዱላ ቀራሽ ሙግት ያደርጉበታል። ተመልካቾች ያላችሁት ኤንቢሲ ኩለ ቀን ዜናችን ላይ ነው። አሁን ደግሞ ስፖርታዊ